ቀደም ሲል ለመጥቀስ እንደሞከር ነው ከፈረንጆቹ 2020 ወዲህ አርሰናል የተለያዩ ተጫዋቾችን ከተለያዩ ክለቦች በተለያየ ዋጋ አስፈርሟል። ታዲያ ከ2020 ወዲህ በተደረጉት ዝውውሮች የአርሰናል ምርጡ ፈራሚ ማን ነው የሚል ጥያቄን ስካይ ስፖርትስ አሁንም ለአንባቢዎቹ አቅርቦ ስሜታቸውን ድምፃቸውን ከሰበሰበ በኋላ መረጃውን ይፋ አድርጓል። ይህንን ከመናገራችን በፊት ለእናንተ ከ2020 ወዲህ አርሰናልን የተቀላቀሉ በጣም በርካታ ተጫዋቾች አሉና ምርጡ ተጫዋች ማን ነው የሚለውን ጥያቄ እናንሳ እናንተም ስሜቶቻችሁን ሆን ለመግለጽ ወደ ኋላ አትበሉ፣ ምርጫዎችን እንስጣችሁ። ቢያንስ የተሰበሰቡትን ለማንሳት ያህል አርሰናል ቤት ጋብርኤል ማግሃልሽ፣ ዴቪድ ራያ፣ ዴክላን ራይስ፣ ማርቲን ኦዲጋርድ። እነዚህ ቁንጮ የሚባሉ ከ2020 ወዲህ አርሰናልን የተቀላቀሉ ተጫዋቾች ናቸው። ሁሉም ጎበዞች ናቸውና ለምርጫ ያሻማል፣ ግር ይላል ድምጼን ሐሳቤን፣ መተማመኔን ለማን ልስጥ ያስብላል። እንደ ቅድሙ ለብሮኖ ፈርናንዴዝ እንደ ቀለለን የሚቀል አይመስለኝም። ከ2020 ወዲህ ያርሰናል ምርጡ ዝውውር ማን ነው? ገብርኤል ማግሃለሽ፣ ዴክላን ሯይስ፣ ዴቪድ ሯያ፣ ማርቲን ኦዲጋርድ ወይስ ሌላ የሚለውን እናንተም ሀሳብ እየሰጣችሁበት እኛም ደግሞ በተወሰነ ደረጃ እንነጋገርበታለን። ደግሞ በሌላ በኩል አዲሱ የማንቸስተር ዩናይትድ ግብ ጠባቂ ከሮያል አንትወርብ በ18.1 ሚሊዮን ፓውንድ ማንቸስተር ዩናይትድን የተቀላቀለው ግብ ጠባቂ ከድሜው በላይ በሳል ነው ይላሉ። በየዕለቱ የሚያገኙት በየዕለቱ እሱን የሚያዘጋጁት የማንቸስተር ዩናይትድ የውስጥ ሰዎች የውስጥ ሰዎቹን ምስክርነት ከሰማን በኋላ ሴኔ ላሜንስን ይበልጥ ወደነዋል። እነዚህንና ሌሎች ጉዳዮችን እያነሳን የተወሰኑ ደቂቃዎችን ከእናንተ ጋር እናሳልፋለን። ሰላም ጤና ይስጥልን እንደምናላችሁ፣ የተከበራችሁ እና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን፣ በያላችሁበት እጅግ አስረሳሽ ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑ፣ ሊንኩ አጋሩ አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ እንላለን። ይህንን ስለምታደርጉም ከልብ ከልብ እናመሰግናለን። ክበሩልን እንላለን። የሴኔ ላሜንስ ምስክርነት በማንቸስተር ዩናይትድ ኮችንግ ስታፍ። ይሄ ልጅ ከ23 ዓመት በላይ ነው ብስለቱ አሉ። ወደነዋል አሉ ይሁን የሚያስብል በጣም ብዙ ነገሮች አሉት። ደግሞም በማንቸስተር ዩናይትድ ቤት ታሪክ ለመስራት ታሪክ ለመቀየር በበጎ ከሚነሱ የማንቸስተር ዩናይትድ ታላላቅ ተጫዋቾች መካከል እንደ አንዱ ለመሆን ለመልፋት ሴኔ ላሜንስ ዝግጁ ነው አሉ። ወደነዋል አሉ። እና የወደዱበትን ምክንያት ሲነግሩን የሚገባ ሆኖ አገኘ ነው ለዚህ ነው እንንገራችሁ እያልን ያለ ነው። ሴኔላ ማይንስን በተመለከተ ምት ይዋለሽ እነሱ ያሉትን ከመናገሬ በፊት ወይስ ከጋብርኤል ማጋለሽ ከዴክላንድ ራይስ ከዴቪድ ራያ ከኦዲጋርድ ከሁለት ሺ ሀያ ወዲ የአንቺ ምርጡ ዝውውር ማን ነው? እስኪ አንድ ዊ እንዳልከው በጣም አስቸጋሪ ነው። ለአርሰናል ሲሆን ብዙ ተጫዋቾች ፈርመዋል፣ ግን በጣም ጥሩ ብቃት ያሳዩ ናቸው። አንድ ምረጭ አንድ ዴቪድ ራያ የምትመርጭው? እ እሺ፣ እኔ ያለምንም ጥርጥር ጋብርኤል ማጋሌሽ ነው የምመርጠው። እኔም እኮ ብል ደስ ይለኛል ጋብርኤል ማጋሌሽ፣ ራይስ ብል ደስ ይለኛል። እውነት ማርቲን ኦዲጋርድ ብል ደስ ይለኛል ራይስን ብል ደስ ይለኛል። ቾይስ ላይኖርሽ ይችላል። ከሰጠውሽ ምርጫ አይደለ? አዎ የለኝም። ወደ እሱ እንመለስበታለን። ወደ ሴኔ ላሜንስ ስንሄድ፣ ሴኔ ላሜንስ የእውነት ለመናገር ለእኔ በጣም አሁን አሁን መልሼ እንደገና ሳስበው መልሼ እንደገና ሳየው ቀደም ሲል በተደጋጋሚ ስለው የነበረው ነገር አለ ማንችስተር ዩናይትድ ቤት ከግብ ጠባቂ ጋር የነበረው ጉድለት ሂዩጅ ነው ከባድ ነው። ከፍተኛ ጉድለት ነበረ። ነገር ግን ይሄ ማንቸስተር ዩናይትድ ቤት ውስጥ ያለው ጉድለት በሴኒ ላሜንስ ሙሉ በሙሉ የሚሸፈን የሚስተካከል ነው ወይ? ከአንድ ጨዋታ ተነስተን ይህንን የበዛ አስተያየት መስጠት ትንሽ መልሶ ወደ ፈራ ተባ ከተተኝ በዛ ይሆን ይሄ ነገር እላለሁ። እኔ ኮ ለራሴ ኮ በጣም ደስ ብሎኛል። የልጁ ነገር አንደኛ የእንግዳነት ስሜት ሲገዙት ልጅ ነው ልጅ ነው ምናምን ያሉት ነገር አላረ እሱን አላየሁበትም። ይመራል እንዲያርጉ ይላል፣ ያጠገቡ ላሉ ተጫዋቾች ኮሚኒኬት ያደርጋል። ዚስ በጣም ቬሪ ኢምፖርታንት ነው። ለምሳሌ ለምንድን ነው ማንቸስተር ዩናይትድ ማርቲኔዝን ያላስፈረመው? ማርቲኔዝ እኮ ጎበዝ ግብ ጠባቂ ብቻ ሳይሆን ከኋላ ሆኖ የማንቸስተር ዩናይትድን ተከላካዮች የመምራት አቅም አለው፣ ኤክስፒሪያንሱ ጥሩ ነው ምናምን ተብሎ ይነገር ነበረ። ታስታውሻለሻ አይደል? እንዲህ ያሉት ነገሮች ከግምት ውስጥ ይገቡና ኤሚሊያኖ ማርቲኔዝ መፈረም ነበረበት ስንል ከኤሚሊያኖ ማርቲኔዝ አይነት ወይም ዶናሩማ አይነት ግብ ጠባቂዎች ብቻ የሚገኝ የሚመስለንን ነገር በመጀመሪያው ጨዋታ ላይ አደረገው። ልጁ በደንብ ነው ኮሚኒኬት የሚያደርጋቸው። መንገር ያለበትን ይነግራል፣ ይመራቸዋል፣ ደግሞም ይሰማቸዋል፣ ያሸፍናል። እንዲህ እንዲህ እያለ በቃ ይናገራል። በጣም አሪፍ ነገር ነው ይሄ፣ በጣም አሪፍ ነገር። ከዛ በተጨማሪ ለእኔ የወደድኩት ነገር ኤሞሽናሊ ኢንቮልቭድ ነው። አሪፍ ነገር፣ ተከላካዮቹ ሲያወጡ ስሜቱን አይተሹ ከሆነ እራሱም አሪፍ ኳስ ደግሞ ሲይዝ እንደገና በጣም ደስ የሚል ስሜት አለው ይሄ። ትልቅ ነገር የማድረግ ፍላጎቱ ይጋባል። እነዚህ እነዚህ ነገሮች አይቻለሁ። ግን በአንድ ጨዋታ ይሄ ሁሉ ነገር አልሆነም ወይ የሚል አይነት ስሜት ግን አለኝ። ትንሽ ያዝ የሚያደርገ ነገር አለ። ተጨማሪ ጨዋታዎች ላይ ሲጫወት የማየት ፍላጎት የሚያድርብንም ከዚህ በመነሳት ነው ብዬ ነው የምረዳው። የመጀመሪያ ጨዋታው ነው፣ ቀላል አደለም። አዎ እንደለሱም ደግሞ ኤክስኪውዝ ይኖረናል ብዬ ነው ማስበው። የሆነ ነገር ቢያደርግ እንኳን እኔ አንደኛ ከሊቨርፑል ጋር ነው ጨዋታው፣ ፕሬዠር አለው። በዛ ላይ ደግሞ ማንቸስተር ዩናይትድ እና ሊቨርፑል እንዴት አይነት ተቀናቃኝነት እንዳላቸው እናውቃለን። ግን ያየነውን ነገር ደግሞ ነው አሁን እየተናገርን ነው ያለ ነው። ሆነም ቀረ ላሜንስ ያላደረገውን ነገር በጨዋታ ላይ አላወራንም እስካሁን። ያደረገውን፣ አዎ፣ ያደረገውን ነገር ምን አይነት አዎ፣ ምን አይነት የጨዋታ የመምራት ፍላጎት እንዳለው በደንብ አይተናል። እንደውም እኔ በጣም ሌላ መነሳት አለበት ብዬ የማስበው ነገር ኮንፊደንሱ ነው። በራስ መተማመኑ እንዴት ሌሎች ተጫዋቾች ላይ ይጋባ እንደነበረ አይተናል። አሁን ሩበን አሞሪም ላይ ባለፉት ጊዜያት ስንወቅሳቸው የነበረው ነገር አለ። ይሄ ፍርሃት ፔናልቲ ሲመታ አላይም፣ መሸማቀቅ፣ እንደዚህ እንደዚህ አይነት ነገሮች አዎ አላይም እንደዚህ አይነት ነገሮች ያልተገባ ስሜት በተጫዋቾች ላይ እንዲያድር ያደርጋሉ። ምንም ጥርጥር የለውም፣ ይጋባላሁ። ምክንያቱም እነሱም ስሜት አላቸው፣ ሰዎች ናቸው። በጥሩ መንገድም ደግሞ ከመጣ አሁን ሩበን አሞሪም ማድረግ እንችላለን ምናም ብሎ ተጫዋቾቹን እያበረታታ ምንም ችግር የለም እንደዚያ አርጉ፣ በዚህ ውጡ፣ በዚህ ግቡ ምናም ቢላቸው ኖሮ ሚያድርባቸው የመነቃቃት ስሜት ሞቲቬት ይሆናሉ። እንደዚያ ያለ ነገር አለ። አሁንም ይህንን ኮንፊደንሱን አይተናል። አንደኛ በጣም የራስ መተማመን አለው፣ ሁለተኛ ያንን ኮንፊደንሱን ለ ሌሎች ተጫዋቾች በማጋራት ረገድ ለምሳሌ የሆነ ነገር ሴቭ ያደርግና ከዛ ቶሎ ወደ እንቅስቃሴ እንዲገቡት ተጨማሪ የሆነ ነገር ማንቸስተር ዩናይትድ እንዲያገኝ ጎል እንዲያገባ ጨዋታው በጣም አሪፍ እንዲሆን ምናምን የማድረግ ኳሊቲ እንዳለው አይተናል። ይህም በመጀመሪያ ጨዋታ ላይ ያየ ነው ስለሆነ፣ ፈርስት ኢምፕሬሽናችንን ጥሩ አድርጎታል ጥሩ አድርጎታል። አሞሪም ያንን አሁን ያልሻቸውን ነገሮች በሙሉ በሙሉ ነው የምስማማንበትም የምቀበልበትም። አሞሬም ለራሱ ተጫዋቾች ከሚመቸው በላይ ለጋዜጠኞች የሚመች ሰው ሆነ። ርዕስ ይሰጣቸዋል፣ የሚያነጋግር ጉዳይ ይሰጣቸዋል። አምጥቶ ክለቡንም አምጥቶ ተጫዋቾችንም ሊጥድላቸው ይችላል። የራሱንም ስሜት አሳልፎ ይሰጣቸዋል። ከዛ ያንኑ በደንብ አድርገው ሲያወሩት ሲያቦኩት እንዲውሉ ድል ይሰጣቸዋል። ስለዚህ ከሚዲያው አፍ ላይ እማተጠፊ ይሆናል። የማንቸስተር ዩናይትድን ተጫዋቾች ቢመቻቸው ነበር የሚሻለው ከ ጋዜጠኞቹ ይልቅ ለጋዜጠኛ በጣም የሚስማማ ሰው ነው በነገራችን ላይ ብሏል። እሱም ዳይሬክት ሄድላይን ሰጣችኋለሁ ብሏል። ባለፈው ጊዜ አስታውሳለሁ በደንብ ጠብቁ ብሏል። ማአት ነው ርዕስ የምሰጣችሁ የሚል ነገር ተናግሯል። ለማንኛውም ወደ ሴኒ ላሜንስ ስንመለስ ይህ ልጅ ማንቸስተር ዩናይትድን ከተቀላቀለበት ጊዜ አንስቶ ስለ ጉብዝናው በጣም ብዙ ሰዎች አልተጠራጠሩም። ከማወቅ ካለማወቅ በትልቅ ሊግ ላይ ገና አልተጫወተ ምናምን ከሚል ቤልጅየም ደግሞ ከቱባኩርቷ ቀጥሎ የጠራችው ግብ ጠባቂዋ መሆኑ በበጎ የሚነሱት ነገሮች ናቸው። ቤስት ሾት ስቶፐር ነው ይሉታል። እንደዚህ እንደዚህ ያሉት ነገሮች በሙሉ ይነሳሉ። ነገር ግን የነ አልታይ የነ ኦናና ያጎደሉት ነገር ይህን ልጅ በደንብ አድርጎ የረዳው ይመስለኛል። በጣም በተወሰኑ ነገሮችን ማሻሻል ብቻ ደጋፊዎችን ወደ እሱ ማምጣት እንዳይከብደው ያደርጋል ምክንያቱም ቤስ ሰርቪስ እያገኘ አልነበረ ማንቸስተር ዩናይትድ ከዴቪድ ራያ ከዴቪድ ዴሀ መውጣት በኋላ ማለት ነው። ዴቪዳያ ና ማንቸስተር ዩናይትድ ከተለያዩ በኋላ ዩናይትድ ቤት በጣም ብዙ ብዙ ክፍተቶች ናቸው ያሉት። ታዲያ አሁን አንድ ጋዜጠኛ የማንቸስተር ዩናይትድ ቤት ሰራተኞች፣ የማንቸስተር ዩናይትዱ የሩብን አሞሪም ረዳቶች ይህንን ልጅ በተመለከተ የሚሰማቸው ስሜት፣ ደጋፊው ያለውን ሰምተዋል፣ ጋዜጠኞች ያሉትን ሰምተዋል፣ እነ ፒተር ሺማይክል የሰጡትን አስተያየት ምናምን ከሰማ በኋላ በየእለቱ አብረውት የሚሰሩት የዩናይትድ ስታፎች ምን ይላሉ ስለ ሴኔ ላሜንስ የሚለው ነገር ሰራ ይህንን በሚሰራበት ሰዓት ላይ መደነቃቸውን መገረማቸውን ነው ያነሳው። ለምሳሌ ከሮያል አንትወርፕ ማን ዩናይትድን ከተቀላቀለበት ጊዜ አንስቶ እስካሁን ድረስ በማንቸስተር ዩናይትድ ቤት ባለው ቆይታ ሴኔ ላሜንስ እያንዳንዷን ቀን ነው ምልሽ። ትሬኒንግ ቦታ ላይ ቀድሞ የሚደርሰው እሱ ነው፣ ከትሬኒንግ ቦታ መጨረሻ ላይ ለቆ የሚሄደው እሱ። ቀድሞ በመድረስ ተወዳዳሪ የለውም ዘግይቶ በመሄድም ተወዳዳሪ የለውም። የሚቀድምበትም የሚዘገይበትም ምክንያት በደንብ ለመስራት ነው፣ ረጅም የልምምድ ጊዜ ረጅም የልምምድ ጊዜ እንዲኖረው። ለምሳሌ የቲም ትሬኒንግ አለ አይደለ? ከቲም ትሬኒንግ ውጪ በግሉ ማሻሻል የሚፈልጋቸው ነገሮች አሉ፣ መሙላት የሚፈልጋቸው ነገሮች አሉ። ጎሎ መታየት በጭራሽ በጭራሽ አይፈልግም። ለዛ ነው ቅድም መነሻችን ላይ መልፋት ይፈልጋል በማንቸስተር ዩናይትድ በበጎ ከሚነሱ የአሁንም የቀደሙም ተጫዋቾች መካከል አንዱ መሆንን በደንብ አድርጎ ይመኛልና ሴኔላ ማይንስ ለመልፋት ዝግጁ ነው። ታዲያ እየዘገየ ወይም ፈጥኖ እየመጣ የሚሰራቸው የተለያዩ ስራዎች ቢኖሩም የተለየ ትኩረቱ ደግሞ ዲስትሪቢሽን ላይ ነው። ኳሶችን ለጓደኞቹ ሲያቀብል እዛው አጠገብ ሊሆን ይችላል በመካከለኛ ርቀት በሚሰጡ በግር በረጅም በሚላኩ ኳሶች ሊሆን ይችላል። በዛ ፐርፌክት መሆን ይፈልጋል በቀኙም በግራውም። እያንዳንዷን ቀን ከሴኔ ላሜንስ ቀድሞ ማንቸስተር ዩናይትድ የልምምድ ስፍራ ካሪንግተን የደረሰ አንድም ተጫዋች የለም። ይገርማል። በጣም በጣም ነው የሚገርም። ልቡ ደስ አይለ ልቡ ደስ ይላል በዚህ እድሜው። እሱን እኮ ይሄንን ኦፖርቹኒቲ እንደሆነ ገብቶታል። ያልኩት እኮ እኔ ኦፖርቹኒቲ ነው፣ ማንቸስተር ዩናይትድ ቤት ውስጥ በአንዴ ስምን መትከል የሚቻልበት ኦፖርቹኒቲ መጥቶለታል። ተሰቃይተዋል፣ የዩናይትድ ሰዎች በበረኛ ክፍተት። ስለዚህ ያንን ሞልቶ የሚገኝ ከሆነ ዋቴ ጎል ኪፐር በአንድ ጨዋታ ላይ ያሳየው ነገር እንዴት ነገሩን ሁሉ ገልብጦ አቴንሽኑን ሁሉ ሰብስቦ ወደ እሱ እንደወሰደው አይተናላለን። ከዚህም በኋላ ሬጉላርሊ ያንን ነገር ለማሳየት ከፍተኛ ፍላጎት አለው። ሁለተኛው ነገር እነዚህ የውስጥ ሰዎች የመሰከሩት ነገር የማንቸስተር ዩናይትድ ተጫዋች ሆነው ወደ ኦልትራፎርድ የሚሄዱ ሰዎች የመጀመሪያ ልማዳቸው ምን እንደሆነ ረጅም ጊዜ የክለቡ ሆቴል አለ፣ እዛ ነው የሚከርሙት። አይወጡም ከሆቴል ግፋቢል የሆነ አንድ አፓርትመንት ምናምን ሴትል የማድረግ ነገር የላቸው። ይሄ ጩጬ ግን ማንቸስተር ዩናይትድን ተቀላቀላረ ዊዝን ዴይስ ነው፣ ቤት ነው የምፈልገውን፣ ያለ ዚስ ማይ ሆም በቃ ዚስ ማይ ሆም ሲቲ ያለ ይሄ ከተማ ነው እኔ ማንቸስተር ዩናይትድ ነኝ። ስለዚህ በሆቴል በአፓርትመንት ምናምን የሚባል ነገር የለም አይ ዋንት ማይ ኦን ሆም ቆይስቲ ላይ መቸኝ ይችላልሳካልኝ ይችላል ምናምን ነገር ለሳይል ሆነ ይሽበጣም ምንም ምንም ነገር የለም አለ ኢሚዲየትሊ ነው ቤት አፈላልጎ የራሱ ያደረገው ሴትል ነው ያደረገው ልጁ ይህንን ይናገራሉ የእሱና የማንቸስተር ዩናይትድ ቆይታ ረጅም እንደሚሆን ነው የሚያስበው ረጅም ቆይታ እንዲኖረው መልፋት አለበት ለመልፋት ምንም ችግር የለበትም እያንዳንዷን ዋጋ ለመክፈል ዝግጁ ነው ብለው ይመሰክሩለታል። እና ኦፖርቹኒቲ እንደሆነ ገብቶታል። አይገርም የሆነች አንድ አሪፍ ነገር መታለች። በአንዴ ፒክ ሊያደርግ እንደሚችል በአንዴ ሹት ሊያደርግ እንደሚችል ገብቶታል። ማንቸስተር ዩናይትድ ቤት ያለውን የጎል ኪፒንግ ፕሮብሌም ሶልቭ ካደረገው ምንማ ተጠራጣሪ ስለዚህ በውስጥም በደጅም ያየነውም ያላየነውም ነገር ልጁን የሚያስወድድና የሚያስደንቅ ነው። በሀያ ሶስት ዓመቴ እኔም እንደዛው ነበር። የሚያቆኝ ልክ ነው። አንተ እኮ ምንም ምንም አንጠራጠር ታቂኝ የለ እንጠራጥ ቢሳካለት ደስ ይለኛለን። ያሁን ወደርሻዋ በቃ ላሜንስ ሁን። ዝግጁነቱ በጣም ደስ ይላል። አሁን የልጅነት መዘናጋት ቢኖርበት ኖሮ እሺ፣ ይሁን ምናምን ብለ ታስባለ ግን ያንን ሁሉ ነገር ጥሶ የወጣ ነገር ነው እና የተገኘውን እድል ለመጠቀም ዋጋ እየከፈለ ነው። አዎ በቃ እና ቢሳካለት በጣም ደስ ይለኛል። ደስ ይላል። ወደ አርሰናል ጉዳይ እንሂድ። የአርሰናል ጉዳይ ለእኔ በጣም ኢንትረስቲንግ ነው። ይሄ በነገራችን ላይ በእያንዳንዱ ቀን በእያንዳንዱ አጋጣሚ ስለ አርሰናል የምናወራቸው ነገሮች ለአርሰናል የሚሰጥ ምስክርነት አድርጌ እንደምወስደው ነው የምነግርሽ። ከዋንጫ መለስ ዴቪድ ራያን ሲያስፈርም እንደዚሁም ደግሞ እነ ጋብርኤል ማጋሌሽን ዴክላን ራይስ ማርቲኖ ዲ ጋርደን ወደ ቡድኑ ሲሰበስብና አርሰናል እንዲህ ባለ መንገድ ጠንካራ ሆኖ እንዲቀርብ ሲያደርግ አርቴታ የሰራው ስራ ምን ያህል መደነቅ እንደሚገባውና ና ምን ያህል እንደሚደነቅ በግራ መጋባታችን ውስጥ ነው የማየው ለማንኛውም ቀደም ሲል ያቀረብነው ጥያቄ አለ ከፈረንጆቹ 2020 ወዲህ የአርሰናል ከሆኑ ተጫዋቾች መካከል አራቱ ተመረጡ በጣም ብዙ ናቸው። አሁንም አርሰን አልቤት ነገር ግን ብዙ ድምጽ ያገኙት ጋብሪኤል ማጋሌሽ፣ ዴቪድ ራያ፣ ዴክላን ራይስ ማርቲን ኦዲጋርድ ናቸው። ለእኔ አንደኛ ጋብሪኤል ማጋሌሽ ነው ብዬሻለሁ። ለስካይ ስፖርትስ አንባቢዎችም ጋብሪኤል ማጋሌሽ ነው አንደኛ። አርባ አራት በመቶ የሚሆኑት ማጋሌሽን የሚያህል የለም ብለዋል። ዴክላን ራይስ ሰላሳ ስድስት በመቶ አግኝቷል። እሱ ዴቪድ ራያ አስር በመቶ ነው ያገኘው። ቅድም እንዳልኩሽ ነው ወይም አንቺ እንዳልሽው ነው። ይሄ መተው ስለማትች ምንም ማድረግ ስለማት ችል አንዱ ድምጽ መስጠት ግዴታ ስለሆነ ነው እንጂ ራያን ልትጠዋ አትችም። በፍጹም። በመቶ ምናምን ጨዋታ ምናምን ያህል ክሊንሺት የሚጠብቅ በረኛ ልታገኚ አትችም። በሱ ምክንያት ብዙ ነገሮች አርሰናል አድኗል። ብዙ ውጤት ማጣቶችን አድኗል። እንደውም እኔ ወደ መጀመሪያ ጊዜ ውሳኔው ነው የሚወስደው ራምስዴል እያለ ምን ያደረግለታል? ዴቪድ ራያ ተብሎ እኮ ተኮንኗል። አለኮ እሱ ማርቴታ በቀደም ሲናገር ሰምቼዋለሁ። ተወቅሼበታል፣ ተወቅሼበት ምን ስትሉኝ እንደነበረ አስታውሰዋለሁ ብሏል። ኤግዛክትሊ። አሁን ራምስደል ምንም ኮምፕሌን አልነበረ ምኩረን ስደለ እየተሳሳተ መሳሳት እየጀመረ ምናምን እኳ አልነበረ። ዴቪድ ራያን ማግኘት ሲቻል ተዋሰው ከዛ በቋሚነት ማድረግ ሲቻል አደረገው። ከዛ ራምሰደል እኮ አሁን ሂዝ ኖ ዌር። አሁን ራምሰደል ኒውካስል ነው አይደል ያለው? ኒውካስል ቤት ቁጭ ብሎ ከኒክ ፖፕ ጋር እንትን እያሉ፣ እንደውም እድለኛ ሆኖ ነው እንጂ ሳውዛምፕተን የነበረው የወራጅ ክለብ ወርዷል፣ ሳውዛምፕተን እሱ። ስለዚህ ሰውዬው ምን ያህል ልክ እንደሆነ ያሳያል። አሁን ዋናው ዘሬ ጉላርስ ነው። ያኔ ተቃውሞ እንደነበር አስታውሳሉ። ምን ያርግ ከዚህ በላይ ራምስዴል ተብሎ ስፕራም ራምስድል ምን ያደርግ እና፣ እንደውም የሁለቱ ምርጥ ግብ ጠባቂዎች ባለቤት መሆን የሚፈጥረውን ጣጣ ነበር ሰዎች አናላይዝ እኮ ሲያደርጉ የነበረው። ዴቪድ ራይ አፕሮቭ ዘም ሮንግ። እኔ እንደዚህ ሲኖር ነው ደስ የሚለኝ እውነት ለመናገር አላስፈላጊ ነው በተባልሽበት ቦታ ላይ አስፈላጊነትሽን ማረጋገጥ ማለት ነው። ግን በተወሰነ ደረጃ ሀሳቦችን ስናነሳ ጋብሪኤል ማግሃሌሽ እኔ አንደኛ ነው እውነት ለመናገር አርቴታ መጀመሪያ ካስፈረማቸው ተጫዋቾች መካከል አንዱ ጋብርኤል ማግሀሌሽ ነው እና ጋብርኤል ማግሀሌሽ እስካሁን ድረስ የጸናውም እሱ ነው። ከጋብርኤል ማግሀሌሽ በኋላ እኮ ነው እዛ አካባቢ አሁን አርሰናል በምንድ ነው የምታደንቂው፣ ተከላካይ ክፍሉን አለ ምታደንቂው። ይሄ አሁን ሁሉም እየተነሳ የሚያደንቀው አደለም፣ በፕሪሚየር ሊግ በአውሮፓም ምርጥ ተከላካይ ያለው የሚባለው አርሰናል እኮ ሳምሪ፣ ከጋብርኤል ማግሀሌሽ በኋላ በተገዙ ተጫዋቾች የተዋቀረ የመከላከል አቅም እኮ ነው ያለው። ይሄ ኮ ቀላል ነገር እኮ አይደለም። ገብቶሽ አለመለሽ ጋብሪኤል ማጋለሽ ተገዛ። ከዛ በኋላ በውሰት ተሰጥቶ የነበረውን ዊሊያም ሳሊባን መለሱት። ከዛ በኋላ እነ ቤንዋይት እነ ጁሪያን ቲምበር ምናምን እኮ ከዛ በኋላ የመጡ ናቸው። ከዛ በአክፎሩ የሚያስደነግጥም የሚያስመካም በጣም አለኝታ የሆነ አገልግሎትን ይሰጣል። በእነዚህ ሁሉ ጊዜያቶች ውስጥ ግን ምንም ያልዋዠቀ የጸናው ብራዚላዊ ከእነ ስሜቱ በጣም ከእነ ነገራ ነገሩ ሁሉ ሁሉም ነገሩ በእውነት ከእነ መምራት አቅሙ ከእነ አልሸነፍ ባይነቱ ከእነ ለክለቡ ካለው ስሜት የሚታይበት አንጻር ነው እና በጣም የሚገር ደግሞ ጥሩ ነገር ከሳሊባ ጋር ያላቸው መቀናጀትም እንደውም አንዳንድ ጊዜ የምናስተውለው ነገር ጋብርኤል ማጋልሽ በጣም አግሬሲቭ ነው አይደል አሁን ይሄ ሊደርሺፕ ኳሊቲ ያለው እንዲያርጉ ምናም ምናምን ይላል ያኛው ደግሞ እንደም አንድ የሚያስቀይ ነገር ሰዎች ሲናገሩ ምሰማው ሱፍ በቆዳ ጫማ አርጎ የሚጫወት ይበስለናል ይላል ሳሊባ እርጋታው የዛን ያክል ነው በጣም ተረጋግቶ ነው ነገሮች የሚቆጣጠረው፣ ና ይሄ ባላንሱን የጠበቀ ነገር ይሆናል። የሁለቱ ቅንጅት እንደዚህ አይነት ባላንስ እኮ ለትዳር ነው እንጂ አንዱ አደለማ። የጋብርኤል ማጋሽ ኳሊቲ ከነ ንግግሩ ከነ ሌሎች አሪፍ ነሱ ሳሊባም ላይ ቢኖር ደስ ይለኛል። ሳሊባ አይጮህም እንጂ አግሬሲቭ እኮ ነው። ይሄ ዝም ብሎ በቀላሉ ለንቋሳም አደለም፣ ግን ነገሮችን የሚያደርገው በመረጋጋት ነው። አይ ነገሮችንም ሲያደርግ በመረጋጋት ነው የሚያደርገው። እንደዛ አይነት መረጋጋት እናይበታለን። ግን የአርሰናል ፈራሚዎች አብዛኞቹ በጣም ጥሩ ናቸው። ስለምን አንደኛ፣ ምናልባት ከጊዜው አንጻር እንዳይሆን ብዬ ነው። እንደገና ደግሞ ብዙ ገንዘብ መቶ አምስት ነው። ግን አይቆጫቸውም እኮ አርሰናል ደጋፊዎች ሊቆጫቸውም አይገባም። አንደኛ ከባየር ሚውኒክ ጋር ፉክክር ነበረ፣ እሱን ለማስፈረም ከማንቸስተር ሲቲ ጋር ፉክክር ነበረ። አርሰናል ኮ ውጭ አድርጎ ነው መቶ አምስት ሲባል ከፍላለሁ ብሎ። አሁን የሚገርመውን ሚድፊልደር የሚገርመው ሚድፊልደር የራሱ ያደረገው በተለይ ባለፈው የውድድር አመት ሪያል ማድሪድ ላይ ያገባቸውን ሁለት የቅጣት ምት ጎሎች ላየ ከዛም በኋላ ምንም ያልዋዠቀ ሶሊድ የሆነ ሚድፊልድ እንዲኖረው አርቴታን ከረዱት ሰዎች መካከል አንደኛው ማንም ትዝ ብሎ ታቅም አሁን እኔ ነኝ። መቶ አምስት ነው ማንም ስለራችን በልቶ በልቶ እንዚያን አከሰረ ምናምን ል እንደም ከፍሎን ጨርሷል ብለው ሁሉም ያሱ ው ጭራሽ። አሁን ባለፈው ቶኒ አዳምስ ሲናገር የነበረው ከኦዲጋርድ ላይ አምበልነቱን ንጠቁት ሲል የሊደርሺፕ ኳሊቲ ማንና ማን ጋር ስላለ ዴክላን ራይስ ጋር ና ማጋሌሽ ጋር ከሁለት ለአንዳቸው ስጧቸው ነው የሚለው አይደል? እንደዚህ ይሄ መሪነት የቡድኑን ሪስፖንስብሊቲ በጫንቃቸው ለመሸከም ዝግጁ የመሆን አቅም ምናምን ስላለ ነው። እና አርሰናል እኔ በጣም በጣም በጣም በጣም ጀግና ቡድን እውነት ለመናገር አሁን በእውነት ነው ምነግርሽ፣ ስብስቡ በጣም ደስ ይላል። ብዙዎቹ ነገሮቻቸው አንደኛ አንደኛ ነው ብዬ ነው እማም ነው ወይም አስተያየትና ምስክርነቴን የምሰጠው ለማለት እወዳለሁ። ልክ ነው ልክ ነው። በዛ ላይ ደግሞ ይሄ አሁን የተለየ የሚመጣባቸው ተጫዋች ካለ ግን ጻፉ ልን። አዎ የተለየ ይህንን አልጠራችሁትም የሚሉ ምክንያቱም ብዙ ፊርማዎች ነበሩ፣ እና በእነዚህ በፊርማዎች ውስጥ ደግሞ አድንቀን በየዓመቱ ስንጠራቸው የነበሩ ተጫዋቾች ነበሩ። ቶማስ ፓርቴ አለ እዚህ ውስጥ የሚጠቀስ ነው። አዎ፣ ከዛ በተጨማሪ ደግሞ ሌሎች ካላፊዮሪውን ዘንድሮ ምን እየተወራለት እንደሆነ በደንብ አድርገን የምናስታውሰው ነው። ስለዚህ ትልልቅ ስም ያላቸው በየአመቱ ደግሞ ጥሩ ነገር የሰሩ ተጫዋቾችን ሁለት አመት ምናምን እመኘኝ ዙብሜ እንዲዚህ ዝርዝር ውስጥ ይገባል። አዎ አሁንም ዙብሜ እንዲ ያለ ዘንትስ ግን ገና ነው። አዎ ቶፕ ገና ስቲ ገባን ነው ማለት ነው። ዴክላን ራይስን በተመለከተ ማግሀሌሽን በተመለከተ ምናምን የምናወራውን ያህል ወይም ከዛ ከፍ ያለ ነገር ይሄንኑ ነገሩን፣ ለነገሩ የሆነ የሚበላሽ የማይመስል ሰው አለ። በእውነት ነው። ታይ ኮሎኔል አይተሹ፣ ይሄ ምንም አያበላሽም። እንደዛ ብለ ሲጫወት በቃ ዝም ብለ ኢንጆይ የምታደርገው ይሄ፣ መበላሸት ምልክት የማላይበት ተጫዋች። የመድከም ላይፍ ስታይል መድከም እኮ አይደለም መድከም ማ ሰዋዊ ነው፣ በላይፍ ስታይል ምክንያት አሁን። ያማልን በተመለከተ የሚሰማሽ ስም ስጋት አለ አይደል? ዙቢሜንዲ በተመለከተ እኔ ምንም አይሰማኝም። ይስታል ለማለለው ሰው ከመስመር ይወጣል ምናምን ማለለው አይነት ሰው ነው፣ ልልሽ ፈልጌ ነው። ለማንኛውም እናንተ እዚህ ውስጥ እንዲገባ የምትፈልጉት ሰው ካለ ብታካትቱት ብትነግሩን እጅግ እጅግ በጣም ደስ ይለናል ለማለት ነው። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። አሁንም ይህንን የእኛን ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩ ለሌሎች ማጋራታችሁን አትርሱ እንላለን። ስለምታደምጡን አብራችሁን መሆናችሁን ስለምታሳዩን በድጋሚ በጣም አድርገን እናመሰግናለን። ኢትዮጵያ ለዘለዓለም ትኖር።